ሩታ የካናዳ ፕሮሰስ ሳይሆን የጫካ ፕሮሰስ ነው የጀመረችው። ሁለተኛ ደረጃ ደግሞ ሩታ አግባኝ ብላ መጠየቅ አልነበረባትም። ሶስተኛ ደግሞ የፍቅር ሕይወት በጠበጠ እናንተ ታከታችሁ ነው። ጭቅጭቃችሁ በየቦታው ትክት ነው ያለን። አሁንስ ጉርጓድ ግብት እንበልላችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወገኖቼ ሰላም፣ ሰላም ብያላችሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ኢንሻአላህ። ላይክ ያላደረጋችሁ ሰብስክራይብ ስታደርጉ የምትከታተሉ በሙሉ ስልካችሁ ስብር ብር ይበል። አዎ፣ ምክንያቱም ላይክ እያደረጋችሁ ስላልሆነ ማለት ነው። እና ለማንኛውም በብዙ መንገድ ሩታ የጫካ ፕሮሰስ እንጂ የካናዳ ፕሮሰስ አልጀመረችም። እውነታችሁን ነው፣ እውነታችሁን ነው። እናንተ የጫካ ፕሮሰስ የጀመራችሁ ሰዎች ካልሆናችሁ በስተቀር ሩታን የካናዳ ፕሮሰስ ሳይሆን የጫካ ፕሮሰስ ነው የጀመራችሁ ብላችሁ አታወሩም። የጫካ ፕሮሰስ መጀመር ማለት ምንድን ነው የሚባለው? የጅብ ዝርያዎች ናቸው እዛ ገብተው የሚኖሩበት። አሁን መጥፎ ነገር አታናግሩኝ እባካችሁ። ለሁለተኛው ደግሞ አግባኝ ብላ ለምን ጠየቀችው ለምን ጠየቀችው ለምን አለችው? እና እድሜ ልክዋ አፏን ከፍታ የመጣውን ይምጣ የሆነውን ይሁን የተደረገውን ይደረግ የራሱ ጉዳይ፣ ሕይወቴ በሙሉ ሲበጠበጥ ይኖር ብላ የምትኖር ሴት የትኛዋ ሴት ናት? እናንተ ብትሆኑስ አፋችሁ ከፍታችሁ የኔ ናት፣ በቃ እንጋባ፣ በቃ እንደዚህ እስኪልሽ ድረስ ነው የምትጠብቂው? ወይስ ሴትነትሽን ቆፍጠና አድርገሽ እስር አድርገሽ ማንነትሽን ጀግንነትሽን ማሳየት ነው የምትፈልጊው? ወይስ እየተዝረከረ ፕሮቴክሽን መኖር ነው የምፈልጉት ይሄ ነው የምላችሁ አብረሽ ወደኋላ ቤልም በነገራችን ላይ ወንዶች ብዙ ጊዜ ለትዳር ያናክል አይደሉም እኔ እኔ በእኔ ደርሶ አይደለም በነገራችን ላይ ነገር ግን እኔ ራሱ ብሆን የማላደርገው ነገር ነው ምኑ ነው አትሉኝም ሳልገባ ዝም ብያ አልኖርም ማለት ነው ምክንያቱም ጅል አይደለሁም እድሜም ይሄዳል ሲቀጥል ደግሞ በህይወቴ ምን እንደሚፈጠር አላውቅም የጊዜያዊ እቃ መሆን አልፈልግም ተግባባን ተግባብተናል። አዎ ሶስተኛው ደግሞ የፍቅር ህይወት ምስቀልቀል ላደርግህ። አንተ አብረሻ፣ አቶ አብረሻ አበጋዝ፣ ለምንድን ነው ፍቅርን የማታስታርቀት? ለራስ ህይወት እየመራህ ነው እንዴ? አብረሽማ ፍቅር ካላስታረቀ እኮ እኛም ዝም አንለውም። ስለዚህ ያስታርቃቸዋል። ረጋበሉ ማለት ምን ማለት ነው? ተረጋጉ፣ ያስታርቃቸዋልና አብርሽም ይሁን ሩታም ይሁን ፍቅርም ይሁን ትሁን ፉአድም ይሁን እነሱ አንድ ናቸው። እኛ የምንላችሁ ስሙ። እኛ የምናውቀው ብንነግራችሁ ኖሮ እኔ እውነቴ ነው የምላችሁ፣ የሩታ ደጋፊ ፍቅርን አትሳደቡም ነበረ፣ የፍቅር ደጋፊ ሩታን አትሳደቡም ነበረ። ምንም የምታውቁ ታሪክ የለም። እኛ የምናውቀው ብታውቁ ወይም ደግሞ እኔ የማውቀውን ብነግራችሁ ኖሮ ደስ ባለኝ። ነገር ግን እኔ አልችልም መናገር። ብዙ የሚያግደኝ ወይም ደግሞ ብዙ የሚዘኝ ነገር አለ ማለት ስለዚህ የነዚህ የአራታቸው በሙሉ ጠቅላላ ተንከሲሶች ብነግራችሁ ይገባችሁ ነበረ። አንድ ሰው ከአንድ ሰው አይዞ አለብም ነበረ አይሳደብም ነበረ። ጾማችሁ አርፋችሁ ትጾማላችሁ፣ ትዋደዳላችሁ፣ ፍቅር በፍቅር ሆናችሁ ትኖሩ ነበረ። ነገር ግን እኔ በምንም አይነት ተአምር ልናገርም ይሁን ላስረዳም አልችልም። ውድ ቤተሰቦች በጣም ይቅርታ። ወንጀል ውስጥ ባትገቡ ብነግራችሁና አርፋችሁ ብትቀመጡ ከወንጀል ነጻ ብትሆኑ ንጹ ብትሆኑልኝ ደስ ይለኝ ነበረ። ነገር ግን እኔ መናገር በፍጹም አልችልም። ብዙም ይይዙኝ ነገራቶች አሉ ማለት ነው። ስለዚህ ከስድብ ንጹህ ነው የምላችሁ። አልጸዳም ካላችሁ ተነግራችሁ ኑሮ እኔ እኔ እኔ ብቻ ላይክ ሼር ሰብስክራይብ አድርጉኝ። ላይክ ሳታደርጉ ስትወጡ ስልካችሁ ይሰበር። እውነቴ ነው የምላችሁ። እርግማን ትጠራላችሁ እናንተ። እርግማን ዛሬ ነው የተራገምኩኝ። እውነቴ ነው የምላችሁ። በጣም ሌላ ነገር አላልኳችሁምና ላይክ ሼር ሰብስክራይብ አድርጉኝ። ሲጀመር ስድስት ሺ ልገባ ያው ትንሽ ነው የቀረኝ። አስገቡኝ አልኳችሁ ዝም አላችሁ። ተገላለጭ ራቆቴ ልምጣላችሁ እንደ ኸይር እንሻላ የመረሰብ እስክራይ ባድርጉኝ እና ብዙ ልጆች ሩታ የፕሮ ምንድነው ምንድነው ስሙ እናደ እናደ የካናዳ ፕሮሰስ ሳይሆን የጫካ ፕሮሰስ ነው የጀመረችው። በመቀጠል ደግሞ ዳኒና ጸጌ በእነሱ ህይወት እስካልወጡ ድረስ ትዳራቸው ይፈርሳል መፋታታቸው አይቀርም እንዴ! ሰው ነው እንደሚያፋታው፣ እንደ ሰው ነው እንደያጋባቸው ራሳቸው ነው ተፈቃቅረው የተጋቡት። እንዴ የውነት ነው ምላቸው። ራሳቸው ተፈቃቅረው ተዋደው ተጋቡ። ፈጣሪ ፈቀደላቸው ነው የሆነው። ስለዚህ አይፋቱም። የሚፋቱም ሰዎች አይደሉም። አንድ የሚፋታ ሰው የለም፣ አንድ የሚለያይ ሰው የለም። በእርግጥ የሆነ ጊዜ የሚፈጠረው ነገር አይታወቅም። ስለዚህ የዛኔ ከተፋቶ ምን ነው አይፋቱም፣ አላልሽም ነበር ወንድ አትሉኝ። ነገር ግን አይፋቱም። አዎ እኔ እስከማውቀው ድረስ አንድ ሰው የሚለያይ በህይወቱ ማንኛውም ሰው በነገራችን ላይ ማለት ነው ማንኛውም ሰው ዩቱበር ሲባል እውነተኛ ማንነቱ ወይም ደግሞ እውነተኛ የጀርባ ያለው ነገር አያቀርብላችሁም። የትኛውም ሰው ከኔም ጭምር እንዴ፣ እውነተኛ ማንነቴን አላቀርብላችሁም። ምክንያቱም እናንተ የምፈልጉት ወይ ውሸት ስለሆነ ማለት ነው ውሸት እናንተ የውሸት ጥማቶች፣ እኔ ራሱ እኮ የውሸት እንትን ነኝ። የውሸት አንደኛው የጥማት ወሬ ያለብኝ እኔ ነኝ እኔ ማለት ነው። ከኔም ጭምር ነው። እና ስለዚህ የምንፈልገው ውሸት ስለሆነ መልካም ነገር አይወድልንም፣ ጥሩ ነገር አይወድልንም። እስኪ ስንት ሰው ቻናላው ነው የሞተበት ሰው አለ? እስኪ የክርስትና እምነት እንትኖች ምንድን ነው ቄሶች ምናምን ሂዱና እዩ፣ ቻናላቸው እንዴት እንደሞተ የእስልምና ኡስታዞችን ቻናላቸው እንዴት እንደሞተ እዩ። ምክንያቱ በምንፈልገው ውሸትና ወሬ ስለሆነ የወሬ ጥማት ስላለብን ማለት ነው። ሰብስክራይቡ ራሱ ከፍ የሚለው ውሸት ያለበት ቦታ ነው። እውነተኛ መንግስት ስለ ሃይማኖት ያለበት ቦታ አይ ሁለት ሺህ ራሱ አይገባም። እናንተ የስራችሁን ይስጣችሁ፣ የስራችሁን ይስጣችሁ እና ለማንኛውም ጋይስ ዛሬ ሰድቢያችኋለሁ ይመስለኛል ብቻ በጣም ይቅርታ። ነገር ግን ሮታ የጫካ ፕሮሰስ ሳይሆን የእንትን ፕሮሰስ ነው የጀመረችው የነበረው የካናዳ እና አብርሽም ደግሞ አስፈራርታዋለች። ከዛ በኋላ ወደ ራሱ ተመለሰ ማለት ነው ደጋ ደረ ያረግ በመቀጠል ደግሞ እንግዲህ አግባኝ ያለችሁ የትኛዋም ሴት እኮ ስትርመጠመጥ አትኖርም። እኔም ተርም እየተርመጠመጥ እኮ አልኖርም በራሴ ልንገራችሁና፣ የትኛዋ ሴት ናት ራሷን ዝቅ አድርጋ ከዛ በኋላ እየኖረች? አንድ የሆነ ነገር ይመጣል። አንዴ በዚህ ወጣ። ማታ ራሱ እየጮኮ እኮ እናገር ነበረ፣ ነገር ግን እንግዳ ነበረ። እንዴ እናንተ ማታ እኮ ታሰርኩኝ እኮ እሰርነ ለባልኩኝ እንዴት ልለፍልፍ ቤትኛው ልቀደድ እንዴ መቀደዳ ካተኝ ቀስ ብዬ ነው ያወራውኝ ማለት ነው። ጭቁን ብዬ ማለት ነው። እና የትኛውም ሴት ስትዝረከረካት ኖር ዝም አትልም። እንዲ ዝም በላ ዓመት ሙሉ እኮ ኖሩ ዓመት ሙሉ ዓመት አለፋቸው። ስለዚህ ዓመት ከዛም በላይ እኔ ስድስት ወር አምስት ወር ራሱ አልቆይም እኔ ዝም ብዬ እኔ እውነቴ ነው ምላችሁ፣ ቀጥ ብሎ ያገባኛል እንጂ ከዛ ውጪ አልፈልግም። እንደዚህ አይነት ነገር ሲጀመር እንደዚህ አይነት ነገር የለም ማለት ነው። እና እነሱ እኮ ሽማግሌ ልከው ተጋብተዋል። በቃ ጨርሰዋል ወረዲ። ነገር ግን ሰርግ ምናምን ነው ተጋብተዋል እኮ። ሩታ ገና አግበኝ ለምንድን ነው ያልሽው? አሁን ብዙ ልጆች ድጋሜ ለመነችው እያሉሽ ነው። ለምንድን ነው ያልሽው? ተጋብታችኋል እኮ ሰርጉ አይደለም። ትሰርግ እንደሆነ ሰርግ አማትሰርግ ከሆነ የራሱ ጉዳይ። እኔ መውለድ እፈልጋለሁ ብለሽ ፈጠጥ አድርጊው። በቃ እውነቴ ነው ምልሽ፣ ፈጠጥ እንዴ በቃ ይሄ ነው የሚያዋጣው። እኔ ሳስበው ይሄ ነው የሚያዋጣው የነበረው እንዴ አግባኝ ራስ ውስጥ ነው። ለራስም ጥያቄ ሆኖብኝ ነበረ። ተገብተዋል እኮ ሽማግሌ ተልኳል፣ ሰርግ ተሰርጓል ማለት ነው። ሰርግ በቤተሰብ ተደግሷል። አሁንም ለሰርግ ተብለው በእርግጥ ዝግጅት ተደርጓል ማለት ነው። ይሄ ባለፈው ነው ነግሬያቸዋለሁ። አንድ ወር ከምናምን ይሆናልና በጉራጌ ባህል ደግሞ ሁለት ወር ሶስት ወር አራት ወር ሲቀረው ነው ዝግጅት የሚደረገው። የሚወጣ ወጪ ታየኝ፣ የሚወጣ ወጪ ጋይስ። አንድ ቦታ ምን መሰለ ቤት ይገዛላችኋል። አሁን ነው ማለት ከአንድ ሚሊየን በላይ ነው። ጨረሰው። እና ለማንኛውም ለፍልፌ ለፍልፌ ለፍልፌ ልሞት ነው መሰለኝ። አዑዙቢላ ነ ሸጣን ረጂም እስተፍሩላ ሌላዚም። ለማንኛውም ፍቅርና ፍአድም ሰላም ናቸው፣ አብርሽና ሩጣም ሰላም ናቸው። ምንም ነገር የለም። እሺ እንዳትሳደቡ። በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ሰላም ሆኑልኝ።